በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የቲክቶክ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ የአብ የባሕሪ ልጁ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዘወትርም የተመሰገነ ይሁን። እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ በዓል አደረሳችሁ። ዛሬ ጥቅምት አምስት ሁለት ሺህ አስራ ስምንት አመተ ምሕረት ነው። የተወደዳችሁ የቲክቶክ ቤተሰቦች የኢትዮጵያውያን ኤርትራውያን ሁላችሁም ይህን ቪዲዮ የሚደርሳችሁ ሸር፣ ኮፒ ሊንክ በማድረግ ፌቨራይት በማድረግ ለሌሎች እንድታደርሱ በአክብሮት ጠይቃችኋለሁ። አሁን ወደ ቪዲዮ እንገባለን። እንግዲህ ስለ አቡነ ገብረ መንፈስ ቅዱስ እጅግ በሰፊው ብዙዎቻችሁ ታውቋቸዋላችሁ። የኢትዮጵያ እና በተለይ በግብፅ እና በኢትዮጵያ ታላቅ ባለውለታ አባት ስለ ሰው ልጆች መዳን በጸሎት ለ562 ዓመተ ምሕረት ያክል በዚህ ምድር የኖሩ አባት ናቸው። ከመጀመሪያው ስጦታቸውን ስናይ እንዴት ለሕዝብ እንደተሰጡ እኒህ ታላቅ አባት ቅዱሳንን ነቢያትን፣ ሐዋርያትን እያስነሳ ለሰው ልጆች መዳን የክርስቶስን ወንጌል እንዲሰብኩ እንዲያሳምኑ ባካሄዳቸው ደግሞ ክርስቶስን መስለው ምእመናንን የሰው ልጆችን በወንጌል እያጠመዱ ወደ መንግስተ ሰማያት እንዲያገቡ ቅዱሳንን፣ አባቶችን፣ መነኮሳትን፣ ሐዋርያትን የሚሰጥ ሊቃውንትን የሚሰጥ ጌታችን ኢየሱስ ክርስቶስ እራሱ ነውና። እኒህን ታላቅ አባት አቡነ ገብረ መንፈስ ቅዱስን የሰጠን ኢየሱስ ክርስቶስ ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተመሰገነ ይሁን። እኒህ ታላቅ አባት እንግዲህ ሀገራቸው ግብፅ ኒሳ ነው። እናታቸው አቅሌሲያ ትባላለች እና እናታቸው ልጅ አጣ ስታዝን ትኖር ነበር። በተለይ ሰላሳ ዓመት ያክል የአለ ልጅ ነው የኖረችው። አንድ ቀን ግን ከቤተ እግዚአብሔር ገብታ በስለስላሴ ፊት ተንበርክካ ስታለቀስ ስትጸልይ ነበረ። ነገር ግን በዚህ ጊዜ የሰማችው እጅግ ደስ የሚያሰኝ ድምፅ ነበረ። ክብሩ ከሰማይ ከፍ ያለ ክህነቱ ደግሞ እንደ መልከ ጼዴቅ፣ እንደ መጥምቁ ዮሐንስ፣ እንደ ኤልያስ ያለ ንጽህናው ደግሞ ከገብርኤል፣ ከሚካኤል ጋራ የሚተካከል ልጅ እነሆ ብሎ የሚል ድምፅ ሰማች ማለት ነው እና እንግዲህ በጣም የኒህ አባት የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ታሪክ በጣም ከሚገርመው ታሪካቸው ደግሞ ከእግዚአብሔር የተሰጡ ናቸው። የተጸነሱት ጌታችን ኢየሱስ ክርስቶስ በተጸነሰበት መጋቢት ሃያ ዘጠኝ የተወለዱትም ጌታችን ኢየሱስ ክርስቶስ በተወለደበት ታኅሳስ ሃያ ዘጠኝ ስለሆነ በዕለተ ፅንሰታቸው እና በዕለተ ልደታቸው ኢየሱስ ክርስቶስ ጋራ ከኢየሱስ ክርስቶስ ፅንሰትና ልደት ጋር ተደርበው ይውላሉ ማለት ነው እና እኒህ አባት እንደተወለዱ መላኩ ቅዱስ ገብርኤል መጥቶ የዚህ ልጅ ስሙ ገብረ መንፈስ ቅዱስ ነው ብሎ ለእናቱ የነገራቸውም የራማው መልአክ ቅዱስ ገብርኤል ነው ማለት ነው። እና የሚደንቅ ነው። ከዚህ በኋላ ቅዱስ ገብርኤል ወደ ስላሴ ዙፋን ወሰዳቸውና በስላሴ ዙፋን ፊት አቆማቸው። በዚህም ጊዜ እግዚአብሔር ስሜን ትሸከማለህ፣ ብዙ ነፍሳትን ታወጣለህ፣ ከሲኦል ታወጣለህ፣ ታድናለህ፣ በስም ሄድናሉ ብሎ እግዚአብሔር አምላክ ባረከው፣ ኢየሱስ ክርስቶስ ባረከው። እናቴም ትባርከው ዘንድ ወደ እርሷ ውሰደው ብሎ አዘዘው። እናቱ ቅድስት ድንግል ማርያም፣ ሌሎችም ሰማይታት፣ ሐዋርያት፣ ቅዱሳን ሁሉ ባረኳቸው ጻድቁ አባታችንን አቡነ ገብረ መንፈስ ቅዱስን። ከዚህ በኋላ ወደ አንድ ታላቅ ገዳም ብዙ ምዕመናን፣ ብዙ መነኮሳት ባሉበት ገዳም ወስዶ መልአኩ ቅዱስ ገብርኤል ከአበምኔቱ በር አፍ ላይ እንዲያስቀምጣቸውና አበምኔቱም ይዟቸው እየተንከባከበ እንዲያሳድጋቸው እንዲነግረው ለመላኩ ቅዱስ ገብርኤል ነገረው ማለት ነው። መላኩ ቅዱስ ገብርኤልን በታዘዘው መሰረት ከአበሚኔቱ ከዚያ ታላቅ ገዳም አበሚኔት በር ወስዶ አስቀመጣቸው። ምግባቸው ደግሞ ሰማያዊ ነው። ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ እንደተባለው ምግባቸው ሰማያዊ ነው ብሎ ነገራቸው ለአበሚኔቱ እና እኒህ አባት በእንዲህ አይነት ሁኔታ በገዳም ገና ከሶስት ዓመታቸው ጀምረው በገዳም የኖሩ ታላቅ አባት ናቸው ማለት ነው። በኢትዮጵያ ወደ 262ቱን ዓመት ኖረዋል። በግብፅ 300ውን ዓመት ኖረዋል። በጣም የሚገርመው ደግሞ የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሕዝብ ማርልኝ በሚል በዝቋላ ባህር ውስጥ ተዘቅዝቀው ጸልየዋል። እንግዲህ ብዙዎች ያልታደሉት ወገኖቻችን እንደሚሉት እኒህ አባቶች ቅዱሳን ሲሰጡን ከእግዚአብሔር በዓላማን የተሰጡን በሚገርማችሁ ነገር እኒህ አባት ወይም ሌሎችም ቅዱሳን አባት ለራሳቸው ነፍስ መዳን ህገ ወንጌልን መጠበቅ በቂያቸው ነው። ህገ ወንጌልን ጠብቀው መኖር፣ ከኃጢአት ርቀው መኖር፣ ንጽ ጠብቀው መኖር በቂያቸው ነው፣ የራሳቸውን ነፍስ ለማዳን ነገር ግን እግዚአብሔር ሲያመጣቸው በዓላማ ነውና በተለይ እንዳውነ ገብረ መንፈስ ቅዱስ ያሉትን አባቶች እራሳቸው ከምግብ ራሳቸውን ከምግብ ተለይተው በጾም በጸሎት ጽሙዳን ሁነው በበረሃ እየዞሩ ቅጠል እየበሉ ይልቁንም ደግሞ እንዳውነ ገብረ መንፈስ ቅዱስ እንዳውነ ተክለ ሃይማኖት ያሉት አባቶች ደግሞ ተዘቅዝቀው በባህር ውስጥ ራሳቸውን ዘቅዝቀው ለብዙ ዓመታት በመጸለይ ማርልኝ። እንግዲህ ኢየሱስ ክርስቶስ የሰው ልጅ ለማዳን ያን ሁሉ መከራ በሰላሳ ዓመቱ ተጠምቆ ሶስት ዓመት ከሶስት ወር አስተምሮ ተገርፎ ተሰቅሎ ሙቶ በሞቱ ሞትን ገድሎ ትንሣኤን ሰጠናል። ነገር ግን ሕጉን ባለመጠበቅ ደግሞ ስንጠፋበት አይቶ ደግሞ የእግዚአብሔር መንገዱ የማዳን መንገዱ ንስሐ እንድንገባ ምክንያቱም ክርስቶስ ሞቶልናል። ህጉን ጠብቀን ነው ልንድን የሚገባን። ነገር ግን ህጉን እያጠፍ እየተላለፍን ኃጢአት እየሰራን ስንጠፋበት እግዚአብሔር አይወድምና የታችን ኢየሱስ ክርስቶስ በቅዱሳን ቃል ኪዳን ተጠቅመን እንድንተርፍ እንድንድን ወዲህም ወንጌሉን በመ በቅዱሳን እንዲሰብኩን ቅዱሳን እንዲሰብኩን በተግባርም ደግሞ ባካሄዳቸው ምሳሌ እንዲሆኑን ከእኛ መካከል ሰዎችን ያስነሳል። እንዲሁም ደግሞ በፍጹም ባለሟልነታቸው ደግሞ በቃል ኪዳናቸው እንድንድን ለእኛ ብሎ ሰጡን ሳለ እኒህን ቅዱሳን ነገር ግን ያልታደሉት ወገኖቻችን የእኒህን ቅዱሳን ባለሟልነት በመርሳት በጉዳት ላይ ጉዳት ሲጎዱ እናያለን ማለት ነው እና እኒህ ታላቅ አባት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግን ስለ ኢትዮጵያ ህዝብ በባህር ራሳቸውን ዘቅዝቀው መቶ ዓመት ያክል ጸልየዋል ማለት ነው። ነገር ግን እንዲህ ሲባል ለሞኞቹ ለማያምኑት ይከብዳቸዋል ማለት ነው። እንግዲህ ለማያምኑት የዓለም ነገር የእግዚአብሔር ነገር በዓለማውያን ዘንድ ሞኝነት ነው። የዓለም ነገር ደግሞ በሃይማኖተኞች በእግዚአብሔር ተከታዮች ዘንድ ደግሞ ሞኝነት ከንቱነት ነው እና ዓለምን አብዝተው ስለሚወዷት እንዲህ ያሉት አምራት ነገረ እግዚአብሔር ነገረ ሃይማኖት ሲነገራቸው ለማመን ይከብዳቸዋል ማለት ነው። ሌላው ደግሞ የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ታሪክ በእኔ በኃጢአተኛ አንደበት ተነግሮ የሚያልቅ አይደለም። ነገር ግን አንዳንድ ነገሮችን ልንገራችሁ ብዬ ነው፣ ለእኔም ለበረከት ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወደ ዝቋላ በሚሄዱበት ጊዜ ልክ አብርሃም ለአብርሃም ሥላሴ በዘፍጥረት 18 ምዕራፍ ቁጥር አንድ ላይ እንደምናነበው ሥላሴ በመምሪያ አድባር ዛፍ ስር እንደተገለጡለት ሁሉ ለአቡነ ገብረ መንፈስ ቅዱስ በሦስት ሽማግሌዎች አምሳል ተገለጡላቸውና እያዘልህ አንዳንዳችንን እያዘልህ አንዳንድ ምዕራፍ ሸኘን አሉት። አቡነ ገብረ መንፈስ ቅዱስም እኔን ሽማግሌዎች በየተራ እያንዳንዳቸው እያዘሉ አንዳንድ ምዕራፍ ከሸኟቸው በኋላ በኋላ ሶስቱም በሶስትነትና በአንድነት ተገለጡላቸው ማለት ነው እና ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያ ባለ ውለታ ለኢትዮጵያ ህዝብ መቶ ዓመት ተዘቅዝቀው የጸለዩ አጋንንትን ሁሉ በሚካኤልና በገብርኤል በመረዳት በመብረቅ እያነጎዱ ያጠፉልን አቡነ ገብረ መንፈስ ቅዱስ ጻድቁ አባታችን ቃል ኪዳናቸው ረድኤታቸው፣ መልያቸው ከኛ ከሁላችን ጋር ከኢትዮጵያ ሕዝብ ጋር ለዘላለሙ ይኑር። እኛንም በእነርሱ ጸሎት በእሳቸው ጸሎት ይማረን። አሚን።